አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ኦቲዝም ኦቲዝም ምንድን ነው? ኦቲዝም ለመጀመሪያ ጊዜ ሳይንሳዊ በሆነ መልኩ የተገለጸው ሊዮ ክራነር በሚባል ሳይንቲስት በ1943 እንደ አውሮፓ ዘመን አቆጣጠር ነው ተብሎ ቢታሰብም የተለያዩ የመረጃ መዛግብት እንደሚጠቁሙት ኦቲዝም በ1799 ጀምሮ ይታወቃል። ኦቲዝም ስፔክትረም ዲስኦርደር እስከ ዕድሜ ልክ ድረስ የሚዘል የኒውሮሎጂካል ውስንነት የነርቭና አእምሮ፣ ሲሆን ኦቲዝም ያለባቸው ልጆች ከሌሎች ሰዎች ቤተሰቦቻቸውን ጨምሮ አግባቦት መፍጠር ማህበራዊ ህይወት መመስረትና መምራት ያዳግ ያስረዳድታቸዋል ይህም የሚሆንበት ምክንያት አእምሯቸው የተለያዩ ክፍሎች አቀናጅቶ መጠቀም ስለሚያዳግተው ነው። ኦቲዝም ከግንዛቤ እጥረት በብዙ እውነትነት የሌላቸው ጭፍን ድምዳሜና ይህ ምክንያታዊ በሆኑ መላምቶች የተከበበ ውስንነት ነው። ኦቲዝም ያለባቸው ልጆች ወይንም ሰዎች ስሜታቸውን አይገልጹም። በፍጹም አይስቁም፣ ፈገግታ አያሳዩም፣ አያወሩም፣ አይን ላይን መተያየት አይፈልጉም፣ ደስታና ሐዘንን ወዘተ የመሳሰሉ ስሜቶችን አይገልጹም ብሎ ማሰብና መደምደም የተሳሳተ አመለካከት ነው። እያንዳንዱ ሰው ልዩ በመሆኑ የራሱ ጠባይ ስብዕናና ማንነት እንደሚኖረው ሁሉ ኦቲስቲክ የሆኑ ልጆች ውስንነቶቻቸውን በሚገልጹበት የራሳቸው ሁኔታና ልዩ መንገድ አላቸውም። ምንም እንኳን በአንድም ይሁን በሌላ መልኩ ከላይ ተጠቀሱት ሁኔታዎች ከኦቲዝም ጋር የሚያያይዛቸው ነገር ቢኖርም ሁሉም ኦቲዝም ያለባቸው ልጆች እነዚህን ሁኔታዎች ያንጸባርቃሉ ማለት አይቻልም። ምክንያቱም እነዚህ ጠባያትና ባሕርያት አልፎ አልፎ ቢሆንም ኦቲስቲክ ባልሆኑ ልጆች ላይም ሊንጸባረቅ ይችላል። የኦቲዝም መንስኤ፣ በዓለማችን ከአስር ሺ ህጻናት ውስጥ ስልሳ ሁለቱ ኦቲስቲክ ሆነው ይወለዳሉ። ኦቲዝም የሚከሰትበት የተለያዩ ተፈጥሯዊና አካባቢያዊ ምክንያቶች ቢኖሩም ጥናቶች እንደሚያመላክቱት በዘረመል ላይ የሚፈጠር ተጽዕኖ ትልቁን ድርሻ ይይዛል። ኦቲዝም በኒውሮሎጂካል እክል ምክንያት የሚከሰትና ችግሩም አብዛኛውን ጊዜ ከነርቭ ስርዓት ጋር የተያያዘ ነው። ነገር ግን እስካሁን ባለው የሕክምናና የምርምር ውጤት ለኦቲዝም መከሰት የየትኛው ዘረመል ወይንም የዘረመል እክል መንሴ እንደሆነ በትክክል መግለጽና ማወቅ አልተቻለም። በተጓዳኝም አካባቢያዊ በሽታን የመከላከልና ምግብ ወደ ኃይልነት የሚቀየርበትን ስርዓቶች መዛባት ለኦቲዝም መከሰት እንደ ምክንያት ተደርገው ይጠቀሳሉ። ከዚህ ጋር በተያያዘ በአንዳንድ ሰዎች ዘንድ ልጆችን ክትባት ማስከተል እና ኦቲዝም ግንኙነት እንዳላቸው ተደርጎ ይነገራል። ነገር ግን ኦቲዝምና ክትባት ምንም አይነት ግንኙነት የላቸውም። እንዲሁም ልጆች በልጅነታቸው መከተብ ያለባቸው ክትባቶች በሙሉ ማስከተብ ከፍተኛ የጤና እክልና ሞትን ሊያስከትሉ የሚችሉ በሽታዎችን በቀላሉ ለመከላከል ያስችላል። የኦቲዝም ምልክቶች። አብዛኛውን ጊዜ የኦቲዝም ምልክት ልጆች እድሜያቸው ሶስት ዓመት ከመሆኑ በፊት መታየት ይጀምራል። እንደ አሜሪካው የሳይካትሪ ማህበር 2013 ዲኤስኤምቪ ገለጻ ኦቲዝም አለ ተብሎ የሚነገረው ከዚህ በታች የተጠቀሱት ሦስት የእድገት ክፍሎች ላይ ውስንነት ሲኖረው ብቻ ነው። ልጆች በትክክል ኦቲዝም አለባቸው የምንለው ሦስቱ የውስንነት መስፈርቶች ተሟልተው ሲገኙ ብቻ ነው። እያንዳንዱ የውስንነት መገለጫዎች እንደሚከተለው ይቀርባል። የማኅበራዊ ግንኙነት ውስንነቶች አካላዊ ቋንቋዎችና ያለ ቃላት ልውውጥ የሚደረጉ አግባቦቶችን እንደ ዓይን ለዓይን መታየት፣ የፊት ገጽታ መቀየር እስከ ጭራሹን አለመጠቀም ወይንም በጣም እጅግ አናሳ በሆነ ሁኔታ ማሳየት፣ ሌሎች ስለሚያሳዩት ስሜት ወይንም የደስታ ሆነ የሐዘን ትኩረት አለመስጠትና ደንታቢስ መሆን፣ ራስ ማግለልና ብቸኝነትን መምረጥ፣ ከሌሎች ጋር አለመግባባትና ጓደኛ አለመያዝ ወይንም ስሜት ማጣት፣ ለንግግር ራስን አለመጋበዝና መስማት እንደተሳናቸው ልጆች ዝም ማለት። የአግባቡ ውስንነቶች አፍ መፍቻ ዕድሜያቸው ላይ ሲደርሱ አፍ መፍታት አለመቻል። አፍ መፍታት ቢችሉም እንኳን ይዘቱና ጥራቱ ትክክል ያልሆነ ወይንም ውስንነት ያለበት ቋንቋ መጠቀም፣ ለምሳሌ እኔ መጣች፣ ፍላጎትን በቃልም ይሁን በድርጊት መግለጽ አለመቻል፣ በንግግራቸው ወቅት አንድን ቃል ወይንም ሀረግ ደጋግሞ መጥራት፣ ለንግግር አለመጋበዝ፣ ወይንም ንግግርን መቀጠል አለመቻል፣ ጨዋታ መፍጠር አለመቻል በአንድ መጫወቻ መሳሪያ ያለማቋረጥ ተደጋጋሚ ድርጊቶችን መፈጸም፣ ለተወሰኑ ነገሮች ድርጊቶች ብቻ ፍላጎት ማሳየት፣ አንድን ድርጊት ብቻ ለመከወል ማስቸገርና ደጋግመው ከሚያደርጉት ነገር ውጭ ሌላ ነገር ለማድረግ አለመፈለግ ተደጋጋሚና ተመሳሳይ የአካል እንቅስቃሴ ማድረግ፣ እጅን ማወራጀት፣ በእግር ጣቶች መሄድ ወዘተ፣ በተደጋጋሚ አንድ አይነት ጠባይ ብቻ ማሳየት፣ በአንድ ነገር ክፍል ላይ ብቻ ትኩረት መስጠትና ደጋግሞ ያንን ነገር ማከናወን፣ ለምሳሌ የሚጫወቱበት መኪና ቢሆን ጎማው ላይ ብቻ ትኩረት በማድረግ ደጋግሞ ያለማቋረጥ ማሽከርከር ወይንም ማንሸራተት፣ ቁጡነትና ራስን የሚጎዱ ጠባዮችን ማሳየት፣ ስሜታዊነትና አደገኛ ሁኔታዎችን አለመፍራት፣ እጅን ማፍተልተልና ራስን ከግድግዳ ወይንም ከሌሎች ብዙ ነገሮች ጋር ማጋጨት፣ የተዛባ አመጋገብና እንቅልፍ ማጣት፣ ለትምህርት አዎንታዊ ምላሽ መስጠት አለመቻል። ወላጆች የሕክምና ክትትል ማድረግ ያለባቸው መቼ ነው? ህጻናት ልጆች ለአንድና ለሁለት ቀን የተለየና ያልተለመደ ጠባይ ቢያሳዩ እንደሚያሳዩት ጠባይ መጠንና ሁኔታ ለጤናቸው የሚያሰጋቸው ሁኔታ ላይ ላይሆኑ ይችላሉ። አሊያም መጠነኛ የጤና መታወቅ ስላጋጠማቸው የደህንነት ስሜት ላይሰማቸውና ጭንቀት ውስጥ ይገቡ ይሆናል። ነገር ግን እነኝህን ጠባዮች ድርጊቶች በተከታታይ ረዘም ላለ ጊዜ የሚያሳዩ ከሆነ ወላጆች በአፋጣኝ ልጆቻቸውን ወደ ህክምና ተቋማት መውሰድ አለባቸው። በልጆች ላይ ኦቲዝም ስለመኖሩ ምርመራ ለማድረግ አማካኝ ዕድሜው ከአራት እስከ ስድስት ቢሆንም ወላጆች እስከ ሁለት ዓመት ባለው ጊዜ ውስጥ በልጆቻቸው ላይ እክል እንዳለ መጠራጠር የሚያስችል ነገር ማየት ቢችሉ እንኳን፣ አንዳንድ ጊዜ ልጆች ሙሉ ጤንነታቸው መልካም ሆኖ ከዕድሜያቸው ጋር ተመጣጣኝ እድገት ላያሳዩ ይችላሉ። ከዚህ ጋር በተያያዘ የኦቲዝም ምልክቶች በጨቅላነት ዕድሜ ላይ ሊታዩ ስለሚችሉ ሕፃናት ከዚህ የሚከተለውን የእድገት ውስንነቶች የሚያሳዩ ከሆነ ወላጆቻቸው በመጠራጠር አስፈላጊውን ነገር ሁሉ ማድረግ እንዳለባቸው የዘርፉ ባለሙያዎች ያሳስባሉ። እነዚህም ሕፃናት አንድ አመት ሲሞላቸው ምንም አይነት ድምፅ ያለው ቃላት የማይጠቀሙና የማያወጡ ከሆነ እንደ ሕፃነታቸው በአንድ አመታቸው ምንም አይነት አካላዊ እንቅስቃሴ የማያደርጉና ወይም ከሌሎች ነገሮች ትኩረት ምላሽ የማይሰጡ ሲሆን፣ በአስራ ስድስት ወራቸው አንዲት ቃል እንኳን መናገር የማይችሉ እንደሆነ፣ በሁለት ዓመታቸው ሁለት ቃላቶችን ያለው ሀረግ መናገር የማይችሉ ከሆነ፣ ለምሳሌ ማማናይ፣ በየትኛውም ዕድሜያቸው የቋንቋና ማህበራዊ ክህሎቶችን የሚያጡ እንደሆነ ከላይ ያየናቸው ምልክቶች እንደ ማንቂያ ደወል ስለሚያገለግሉ ወላጆች ልጆቻቸውን በአፋጣኝ ወደ ሕክምና ተቋም ይዘው ለመሄድ ማቅማማትና መዘናጋት የለባቸው የኦቲዝም ምርመራ በልጆች ላይ ኦቲዝም መኖሩና አለመኖሩን በላብራቶሪና በኤክስሬይ ምርመራ ማወቅ አይቻልም። የኦቲዝም ምርመራ የሚደረገው የልጆች ጠባይ በማየት በክሊኒካል ፍረጃዎች የልጆቹን ጠባይ በመመልከትና በሚጠይቁት ጥያቄዎች ምላሽ ነው። ምርመራው አስቀድሞ በተቀመጠው የውስንነት መለኪያ ምርመራዎች የሚከናወንና የምርመራውን ውጤት በመተርጎም ሙያዊ ውሳኔ በመስጠት ላይ የተመሰረተ ነው። ከወላጆች የሚገኘው መረጃዎች በምልከታ ሂደት ላይ የሚወሰደው መረጃ ለምርመራው ውጤት ትልቅ አስተዋጽኦ ቢኖረውም በአንድ ጊዜ ምርመራ ብቻ በልጆች ላይ ኦቲዝም ስለመኖሩ እርግጠኝነት መናገር ስለሚያስቸግር ወላጆች ከሕክምና ባለሙያዎች ጋር በመመካከል ልጆቻቸው በድጋሚ ማስመርመርና የውጤቱን ትክክለኛነት ማረጋገጥ ይኖርባቸዋል። የተለያዩ ባለሙያዎች አንዱን ውጤት በተለያየ አኳኋን ሊተረጉሙት ስለሚችሉ የውስንነት ወይም የልዩ ፍላጎት ደረጃዎች ምንነት የተለያዩ ሊሆኑ ይችላሉ። በተጨማሪም ኦቲዝም ጋራ የሚመሳሰሉ ሌላ ልዩ ፍላጎት ሊሆንም ስለሚችል ትክክለኛውን የውስንነት አረጋግጦ መናገር ስለሚያስቸግር በልጆች ላይ የሚታዩ ክሊኒካል ምርመራዎች በትክክል ኦቲዝምን እንደሚያንጸባርቁና የኦቲዝም መሰረታዊ ምልክቶች መኖራቸው በተደጋጋሚ ምርመራ ማረጋገጥ ያስፈልጋል። የኦቲዝም ህክምና፣ ኦቲዝምን የሚያድን ህክምና ወይንም ለሁሉም ኦቲስቲክ ልጆች በአጠቃላይ የሚያገለግል ተቀምሮ የተዘጋጀ ህክምና የለም። የተለያዩ የህክምና ሂደቶች የተለያዩ ልጆች የሚያገለግሉና ውጤት ማምጣት የሚችሉ ቢሆንም በአንጻሩ ደግሞ ለሌሎች የማይሰሩ ይሆናሉ። በዚህ ምክንያት ምርጡና ተመራጭ ህክምና ይህ ነው ብሎ ለማስቀመጥ አዳጋች ሁኔታን ይፈጥራል። ኦቲዝም ያለባቸው ልጆች አስፈላጊውን እንክብካቤ እና ድጋፍ ከተደረገላቸው በሚያሳዩ ያሉት ውስንነቶች ላይ ለውጥና መሻሻል ያሳዩ ይችላሉ። የመድኃኒት ህክምና ኦቲዝም ያለባቸው ልጆች የሚሰጡ ህክምናዎች ኦቲዝምን የሚያድኑ ሳይሆን በኦቲዝም ምክንያት የሚከሰቱ ራስን አለመቆጣጠር፣ ስሜታዊነት፣ የትኩረት ማነስ፣ ጭንቀትና የመሳሰሉ ውስንነቶችን ከመጠን በላይ እንዳይሆኑ ለመከላከልና ዝቅተኛ የሆኑትን ለማሻሻል የሚጠቅሙ ናቸው። እነዚህም የትኩረት ማነስ የሚያሻሽሉ አነቃቂ መድኃኒቶች፣ ክልፍልፍነት፣ ቁጠኝነት የሚቀንሱና አንድን ነገር ደጋግሞ መስራት የሚያስወግዱ አንቲሳይኮቲክ፣ እንዲሁም ድብርትና ጭንቀትን የሚቀንሱ አንቲዲፕርሳንት መድኃኒቶች ያካትታል። ጠባያዊ ሕክምና ወይ ጠባያዊ ሕክምና የሚያገለግለው ኦቲዝም ያለባቸው ልጆች አግባቦታቸውን እንዲያሻሽሉ እንዲማሩ አዎንታዊ የሆኑ ጠባዮችን እንዲላመዱና አሉታዊ የሆኑትን በጊዜ ሂደት እንዲቀንሱ ድጋፍና እንክብካቤ የሚደረግበት ስልት ነው። የህክምና ሂደቱ ማበረታቻና አዎንታዊ ግብረ ምርሶችን በመስጠት ላይ የተመሰረተ ሲሆን ኦቲዝም ያለባቸው ልጆች የሚፈልገውን ጠባይና አግባቦት ሲያሳዩ ያበረታታል። በተቃራኒው ደግሞ የማይፈልጉትን ሲያዩ ግብረ ምርስና ማበረታቻ ከመስጠት ይቆጠባሉ። በተለይ ይህ ህክምና ልጆች የመጀመሪያ ደረጃ ትምህርታቸው ከመጀመራቸው በፊት የሚሰጣቸው ከሆነ የተሻለ ለውጥና ውጤት የሚያሳዩት እድላቸው ከፍተኛ ነው። ትምህርት በሚጀምሩበት ወቅት ከመማር ማስተማር ሂደቱ ጋር በቶሎ እንዲላመዱና ከሌሎች ሰዎች ጋር የሚኖራቸው ማህበራዊ ግንኙነታቸውና ጠባይ ለማሻሻል ትልቅ አስተዋጽኦ አለው። የልዩ ፍላጎት ትምህርት የልዩ ፍላጎት ትምህርት ዓላማ ኦቲዝም ያለባቸው ልጆች ጠንካራ ጎናቸውን አስጠብቀው እንዲቀጥሉና ውስንነት በሚያሳዩባቸው ሁኔታዎች ላይ ውስንነቶችን የሚያሻሽሉበትን እቅድ በማውጣት ልጆች መማርና መድረስ እስከሚችሉ የእድገት ጎዳና ድረስ እንክብካቤና ድጋፍ መስጠት ነው። የመጨረሻው ግቡ ኦቲዝም ያለባቸው ልጆች ልዩ ፍላጎታቸው ተጠብቀው ሕይወትን በተሻለ መልኩ በሙሉነት እንዲመሩ ማድረግ ነው። ይህም ኦቲስቲክ የሆኑ ልጆች መናገር እንዲችሉ ማህበራዊ ክህሎት እንዲማሩና ስሜቶቻቸውን መቆጣጠር እንዲችሉ መርዳት ያካ ታል ተጓዳኝ ህክምናዎች ተጓዳኝ ህክምናዎች የሚባሉት የስዕል የእንስሳት የሙዚቃና የስሜት ህዋሳትን የሚያቀናጭ ህክምናዎችን የያዘ ነው ጠቀሜታው ኦቲዝም ያለባቸው ልጆች አግባቦትና ማህበራዊ ክህሎቶችን እንዲያጎለብቱ ያግዛል የስዕል ህክምና ልጆች በቃላት መግለጽ የማይችሏቸውን ስሜቶች በስዕል አማካኝነት እንዲገልጹ ይረዳል እንዲሁም የሙዚቃ ህክምና የንግግርና የቋንቋ ክህሎትን ለማስተማር ይመረጣል በተጨማሪም የስሜት ህዋሳትን ማቀናጨት ህክምና ልጆች የስሜት ሕዋሳትን በመጠቀም ከአካባቢያቸው የሚያገኟቸው መረጃዎች ከውጫዊ ዓለም ጋር በማገናኘት ነገሮችን በቀላሉ እንዲረዱ ያስችላቸዋል። የእንስሳት ሕክምና እንደ ፈረስ መጋለብና ከአሳዎች ጋር መዋኘት ለመራመድና ለመንቀሳቀስ የሚረዱ የአካል ክፍሎችን ከማጠንከራቸውን ባሻገር በራስ የመተማመን ክህሎታቸውን ያዳብራል። የኦቲዝም ክትትል ወላጆች ለልጆቻቸው የህክምና ሂደት ከጀመሩ በኋላ በየጊዜው ልጆቻቸው የሚያሳዩትን ለውጥ መሻሻል መከታተል ልጆቻቸው በተሻለ መልኩ ለመርዳት እንዲችሉ ከባለሙያዎች ጋር በመመካከር የሕክምና እርዳታ እቅድ መንደፍ ስለ ልጆቻቸው ተቀላላ ሁኔታዎች በመረዳት የሕክምናውን ግብ ምን እንደሆነና ግቦችን እንዴት ማሳካት እንደሚችሉ ትኩረት ሰጥተው መከታተል ይጠበቅባቸዋል። በተጨማሪም ከባለሙያዎች የተለያዩ መረጃዎችን፣ ጥቆማዎችን በማግኘት በእርዳታና ሕክምና ወቅት እንዴት መጠቀም እንደሚችሉ ግንዛቤያቸውን በማሳደግ በሕክምናው ተግባራዊ ላይ ትልቅ ትኩረት መስጠት አለባቸው። ምንም እንኳን የሕክምና የሕክምና ባለሙያዎች በሕክምና እርዳታ አሰጣጥ ሂደት ውስጥ ትልቁን ድርሻ የሚወስዱ ቢሆንም የሕክምና ውጤታማነት በወላጆች ያላሰለሰ ጥረት ላይ የተመሰረተ ስለሆነ ወላጆች ልጆቻቸውን በማገዝ ለውጥ እንዲያመጡ ብርቱ ጥረት ማድረግ ይጠበቅባቸዋል። ለአብዛኛው ወላጆች ቤተሰቦቻቸው ኦቲዝም ያለባቸው ልጆች ማሳደግ አዳጋች ነው። ወላጆች ለልጆቻቸው የጤና ሁኔታ ወደፊት ለሚኖራቸውም ሕይወት በማሰብ ያዝናሉ፣ ይተክዛሉ እንዲሁም ይጨነቃሉ። ይህን ስሜታቸውን ለሚቀርባቸው ሰው ማካፈል ይጠቅማል። በአጠቃላይ ኦቲዝም የማይድንና እስከ ሕይወት ዘመን ድረስ የሚቆይ ልዩ ፍላጎት በመሆኑ ወላጆች ልጆቻቸው የተሻለ ሕይወት መምራት እንዲችሉ ትልቅ አስተዋጽኦና መስዋዕትነት መክፈል ይጠበቅባቸዋል። በተለይ ኦቲዝም ያለባቸው ልጆች ከልጅነት ወደ አፍላነት እድሜ በሚሸጋገሩበት ወቅት ገርቶ ለመያዝ እጅግ አስቸጋሪ ስለሚሆን ይህንን ሁኔታ አስቀድሞ ለመከላከልና ለመቀነስ ወላጆች በልጆቻቸው ላይ ከአንድ ዓመት እድሜያቸው ጀምሮ የተለያዩ እንግዳ የሆነ ነገር በሚመለከቱበት ጊዜ በአፋጣኝ ልጆቻቸውን ወደ ሕክምና ተቋማት በመውሰድና በማስመርመር ውጤታቸውን ካወቁ በኋላ ለሚሰጠው ህክምና እርዳታ አዎንታዊ ምላሽ መስጠት አለባቸው። ኦቲዝም ያለባቸው ልጆች ከልጅነታቸው ጀምሮ አስፈላጊውን እንክብካቤ፣ ድጋፍ ከተደረገላቸው አድገው እስከ ኮሌጅ ደረጃ ተምረውና ተመርቀው የራሳቸውን ህይወት መምራት እስከሚችሉበት ደረጃ ድረስ መድረስ ይችላሉ። ትልቁ ነገር ኦቲስቲክ የሆኑ ልጆች ከድጋፍና እንክብካቤ በላቀ ወላጆች ወይንም ሌሎች ሰዎች እንዲረዷቸው አፋውጥተው መናገር ባይችሉም እንኳን ያሉበት ደረጃ የልዩ ፍላጎት እንጂ በሽታ እንዳልሆነ መገንዘብ ያስፈልጋል። ኦቲስቲክ ለሆኑ ልጆች ምቹ ሁኔታዎችን ለመፍጠር የተሻለ ህይወት እንዲኖር ለበኩላችን አስተዋጽኦ እናድርግ። ጨረሱ እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቻ ያቀረብኩላችሁ ለታገሳስ ነበርኩ። ሰላም